ከሰማይ ብሎ የጨፈረ ድሮን መጣቱ ሰማይ ሊ እንዴት ይኬዳል? አብይ ወደ ቀይ ባህር ወደ አሰብ ለመሄድ መቼ ነው የሚያስበው? በምን ሁኔታ ነው ሊሄድ የሚችለው? ጌቹ አንዴ ቦድካ ሳይጠጣ የተናገራት ሳይጠጣ የተናገራት አሁን ካጨሰ ከጠጣ በኋላ አይደለም፣ ሳይጠጣ ጌቹ ቁላ ተንቤን እንወጣ፣ በባዶ ወዱ የተናገራት አለች እንደው በኤርትራ እና በኢትዮጵያ በመሰለ ጊዜ ስሚመስልም በጊዜ ነበር። አንድ ቀልድም አለ ያው አንድ ቀልድ አይደለ ኢንፎርማል ስሎ የቀለዱት ቀልድ አለ በኤርትራና በኢትዮጵያ ጸብ በነበረ ጊዜ ሲሆን ጥሩ ነው የሚቀለደው የሆነች ነገር ስትኖር ደግሞ አይደል እና አይ ቲንክ በጸብ ጊዜ የተቀለደ ይመስለኛል ኢትዮጵያ በቃ የታወቀ ፌመስ ራጯ

ስለዚህ እኛ በባዶ ወርጦስ ያኝ እኛ ዘረዘነ በባዶ ወርጦ አይደለም የሚያሸንብ ያሸነፈው። ምን አዲስ ነገር አለ እንዲህ የተባለ። በጥሩ ጊዜም በመጥፎ ጊዜም በኤርትራ እና በኢትዮጵያ መካከል ብዙ ይቀለዳል። ዘፈኖች አሉ፣ መነፋፈቅ ምናምን፣ ብዙ የሚገለጥበት የኤርትራ ሕዝብና የኢትዮጵያ ሕዝብ ብሎ እንደ ሁለት ሕዝብ ማሰብ እንኳን በጣም የሚቸግር ምክንያት ደግሞ ስላለ መሪዎች እንደ ጀርመን የበርሊን ግንብ አቁመው ሁለት እንዳደረጉት ደግሞ መሪዎች ሲታረቁ፣ የበርሊን ግንብ እንደው ጀርመንን አንድ እንዳደረጓት የኤርትራና የኢትዮጵያ ህዝብ አንድ ቀን የሆነ ጊዜ ላይ ድንበር ሰብሮ አንድ የሚሆንበት ጊዜ ይመጣል እና መሪዎች ባገኘ ጊዜ። እስከዚያው ድረስ ግን ሁለት ሉዓላዊ ሀገሮች ሆነውም ቢሆን ከጦርነት ውጭ ተከባብረው በሰላም ሁለት ሀገር ሆነው በፍቅር ተደጋግፎ የሚያድጉበት ሁኔታ እንዲመጣ ደግሞ ሁለት ሀገር ላይ ያሉ መሪዎች ወሳኝ ሚና አላቸው። አብይ አህመድ ወደ ስልጣን እንደመጣ ኡ ብሎ አስጨብጭቦ ህዝቡን ምናምን ብሎ በቃ ድንበር ተከፈተ ዘተረፈ ምናምን ብሎ ነበረ። ዛሬ ወደ ቀይ ባህር ሻገርንልና በቀይ ባህር እስከ አዲስ አበባ ጉዞ ምን ይመስል ነበረ የሚለውን እንቃኘዋለን። በእያጀብነምንየዋሊት ዞር ንበልና እንዲ እንመለከታለን። ግን ጌቾ ሳይቅም ሳይቀመቅም ቦድካውን ሳይጋተው በፊት ከቆላ ተንቤን እንደወጣ በባዶ ወዱ ቀናው ነው የተናገረው። አንተ ሰው ሲረው ጥሩ ይናገራል። ጭንቅላቱ ራሱ ባልጩት በስሎ ነበረው ሙሉ ተደርጎ ተላቅቆ አንድ የሆነች ወይ በጃኬት አድርጎ የተናገራት እውነት አሁን ጠብልሎ የተወለወለ መስሎ ከሚያወራው ጋር ሰማይና ምድር ነው ልዩነቱ። የቀይ ባህርን መንገድ በጌጮ ንግግርን ጀምረው ጥሩ እንግዲህ ማሳያም የሆኑ ወደኋላ መልስ ብለን የምንቃኝበት የተለያዩ ቪዲዮዎች አሉ። ስለዚህ ጌቺ ዌልካም ከእነሱ ጋር ሆኖ አማራ ይዳከማል። ኤርትራ ይዳከማል። ከዛ በአዲስ ጉልበት እነ ሽመልስ ልዩ ሀይል ብሎ ይሰበሰቡታል። እሱን ደግሞ ይዞ ታንክ እያንጋጋ አስመራ ይገባል። ይህንን ትግራይን አዳክማል። ከእነሱ ጋር ሆኖ አማራ ይዳከማል። ኤርትራ ይዳከማል። ከዛ በአዲስ ጉልበት እነሽመልስ ልዩ ኃይል ብሎ ይሰበሰቡታል። እሱን ደግሞ ይዞ ታንክ እያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንለታል። ግን ደሞ ዘፈን አለ፣ የማን ቤት ጠፍቶ የማን ሊበጅ የሚል ሚል ዘፈን አለ፣ የአማርኛ ዘፈን እሱን ነው የፈጠሩ ያሉት። የማን ቤት ጠፍቶ የማን ሊበጅ ነው እያለ ያለው ኢሳያስ የአውሬ መራቢያ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል፣ ይላል። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አለ። እዚህ ሁሉ ውስጥ ሊተነተም ይችላል። ዊዝደም አለበት። ቀይ ባህር ለእኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር ቅድም ነግራችኋለሁ። ሱናሚ ሲመጣ ወፎቹ ገብቷቸዋል። ከላይ ተፈጥሮም ማየት ኢምፖርታንት ማውረተነዋል። ቀይ ባህር ለምንድን ነው እንሄዳለን ያሉት ሽመልስ አብዲስ አንኮ ወሰድክ እሬቻን ቀይ ባህር እናከብራለን። አዲስ አበባን ቤተ መንግስት ሲቆጣጠሩ ለምን አላማ ነበር የተቆጣጠሩት? ሽመለስ ምንድን ነው ያለ ልክ፣ አዲስ አበባ ቤተ መንግስት ገብተው ስልጣን ከተቆጣጠሩ በኋላ የመጀመሪያው እሬቻ ባለ ሽመልስ አብዲስ ያደረገው ንግግር ምንድነው? ሰበሩን ቦታ ላይ ተቆጣጠርነው ሰበር ናቸዋለን የደም መሬት አረጉት አገር ሆነ ነው አስመራ ቢሄዱ ወደ ቀይ ባህር ሲሄዱ የመጀመሪያ አላማቸው ምንድን ነው ኢሬቻን እዛ እናከብራለን ኢሬቻን አስመራ ላይ ካከበሩ የመጀመሪያ ንግግራቸው ምን ይሆናል እዛም ኤርትራውያን ሰበር ናቸው አደቅቅ ናቸው ምናምን ነው አይደል ቢያንስ በአዲስ አበባ የተማረ አስመራ መንገድ መሪ ሆኖ ሊዋጋ ይሄዳል አራት ኪሎን የተቆጣጠሩበት አላማ ኢትዮጵያን ኮንስትራክት ለማድረግ ነው፣ ለማበልጽግ ነው ወይስ አዝለነዋል ያሉትን ቂም ለመወጣት በትርክት የያዙትን ቂም ለመወጣትና ኢትዮጵያን የደመሬት ለማድረግ ይህን ፕራክቲካ ላይ አይተነዋለን። የቀይ ባህር መንገደኞች አብይ አህመድ ወደ ቀይ ባህር ሲሄድ ምንድነው ዓላማው? ግልጽ ነው። በአንድ በኩል ይሄ ነሽ መልስ አብዲሳ ያሉት ሬቻ ምናምን፣ ቂም መወጣጫ፣ ሰሜኑን ማውደሚያ ነው በራሳቸው ትርክት ሀገር እንሰራለን የሚል ሁለተኛው ያው ይሄ በጣም በከፍተኛ ዓለም ላይ አሁን እየገነነ የመጣ የወርቅ ንግድ አለ። አብይ አህመድ የወርቅ ድለላ ውስጥ ገብቷል። የሱዳን በለው፣ የኡጋንዳ በለው፣ ማይረግጥበት የለም። ለኤምሬት ወርቅ እየሰበሰበች ነው ከያገሩ። ለዚህ ደግሞ ገንዘብ አላቸው። ምን ያድርጉት? ዶላር ብታበድረው ብታከማቸው ምን ይሆን? ኢንካይንድ መቀየር አለበት። ስለዚህ አሁን ለብዙ ነገር የሚጠቅመው ወርቅ ነው። በብዛት ወርቅና ማዕድኖች፣ በቃ ኤምሬት እያከማቸችው ነው ለጉድ በዛ አደለ ላውስ ገብተዋለን። ሱዳን የሚያፋጁት በዛ ነው። ኤርትራን ይፈልጉታል፣ የትግራይን መሬት ይፈልጉታል። ኮንትሮባንድ ወርቅ ንግድ ጦፈ ምናምን አደለ ይባል። ኦህዴዶች ሄደው እንዲነግዱት ይፈልጋሉ። ሰሊጥ እኮ ቀይ ወርቅ ነው ይሉታል። ነጭ ወርቅ ይሉታል እንጂ የምን ቀይ ወርቅ። ወልቃይትን ለመቆጣጠር ሲፈልጉ፣ ራስ ገዝ ማድረግ ሲፈልጉ ምን እንዳሰቡ ይገባናል። በቀደም ባሌ ሄደው እዛ ዋሻውስ ምናምን ያከብሩ ለካ ባሌንም ለዛ ለአለማየሁ ከተማ የሚባል ባለሀብት ሰጥተውት። ባሌ ይሄ ምንድነው የሚባለው? ሶፉ መርዋሻ የአንድ የሆዴድ ባለሀብት በቃ ባለቤት ኦን አድርጎት ባለቤት ሆኗል። እዛ እሱ ያሰማመረው ውስጥ ገብተው ነበረ ስብሰባ ሲያደረጉ የነበሩት እና ምንም ደሬን ምን የተፈጥሮ ሀብት ባይዘው አይሸጥም ነው የሚለው በህጉ፣ በኢትዮጵያ ህግ መሰረት የተፈጥሮ ሀብት መንግስት ይተዳደራል እንጂ ለግለሰብ አይሸጥም ይባላል። ሸጠውታል። እያንዳንዱን በተፈጥሮ የተገኙ ሀብትም ጭምር ነው የማይመዘብሩት የማይሸጡት የለምና ቀይ ባህር ሄዶ ኤርትራ እንዲያወድሙ መፍቀድ በጣም ትልቅ አጥያት ነው የሚሆነው። ምን መንገዱ አሁን አንዳንድ ዋሻ ቢሸጡት ምን ይነግራል። ቤተ መንግስት ውስጥ እርስ የሆነ ወርቅ ውሃትም ያልነካው ሌሎችም ያልነኩት አውጥቶ ሸጦ ያለን አሁን ባሻ ሸጣ አልሸጠ ብዙም የሚደንቅ አይደለም። ግን እስቲ ደግሞ ወደ ቪዲዮ እንግባል፣ መንገድ መንገዱን እንየው፣ መንገዳችንን እንጓዝ። ነገርዝ አድርገን አብይ አሕመዶ በኤርትራ በሄደ ጊዜ ዘፈን ነበረ፣ ሲዘፈን ህብረተሰቡ የነበረው ዘፈንና አብይ መጣ ከሰማይ የሚሉት አብይ መጣ ከሰማይ። ትግረኛ አልችልም ትግረኛል ግን በግዕዝ በኩል ስንግ ትግረኛል ለመረዳት ቀላል፣ ግዕዝ እስከገባህ ድረስ አረ ግዕዝ ካው አ በትግረኛ ቋንቋ ሊስት መናገር ባትችል የሚነገረው ይገባል። ኦኬ በቀላሉ መረዳት ትችላለህ እና ኤንዌይ አብይ መጣ ከሰማይ ነበረ ጭፈራው። አብይ መጣ ከሰማይ እና በጣም የሚያሳዝነው ይሄ የኤርትራ አብይ መሲሁ ነው ምናምን ከሰማይ አብይ መጣ ከሰማይ ብሎ የጨፈረ ህዝብ አሁን ድሮን መጣ ከሰማይ ሊሉ አጭር ጊዜ ውስጥ እንዴት እንዲህ አይነት ታን ይሰራል በህዝብ ላይ እንዲህ የጨፈረለትን ህዝብ አብይ መጣ ከሰማይ እያለ የተቀበለው እሳ ምጽዋ ያለ ህዝብ፣ ኤርትራ ያለ ህዝብ፣ እዚህ ያለ ህዝብ፣ በሁሉም ቦታ በቃ መጣ ከሰማይ መጣ ብሎ ተቀበለ። እነ ጀነራል አሳምነው ጽጌ እኮ ሙሴ ይሄ አንዳች ነገር በቃ በልዩ ሁኔታ ከሰማይ የመጣ እስከመባል የደረሰ ሰውዬ አሁን ለኤርትራ ህዝብ ምን እየተዘጋጀ ነው? ቅርብ ጊዜ እዛ ኢኮኖሚስት የሚባል አንድ መጽሐፍ መጽሔት ላይ ምን ታትሞ ወጥቷል? የኤርትራ ጣፈንታ እንደ ጋዛ ሊሆን ይችላል። አብይ አህመድ እያደረገ ያለው ዝግጅት ስንት ድሮን ወስዶ እንደሚያዘም እንዴት አድርጎ እንደሚያፈራርስ እያለ ማደል ያለ ያን ጌታቸው ረዳ ሲናገር አልነበረ? ዝም ብሎ ምልህ እጃ ጣጥፎ ምናምን ሚጠብቅ ይሄል መጸፋው ምን ሊሆን እንደሚችል በዛና በዚያ አብይ አህመድ ያው እነሱ ዝም ብለው ድሮን ምናምን፣ የድሮን ውጊያ ምናምን ገምተው ነው፣ ሌሎች ሀገራትም በሙሉ ስለሚሳተፉበት እንጂ አብይ ያለ አቅሙን ተጠቅሞ አማራ ክልል ገብቶ ሶስት አመት ተዋጋ። ምርኮኛ ወታደር በየቦታ አውጥቶ ቀይ መስቀል ተጠርቶ ምርኮኛህን ውሰድ እየተባለ ያለ በገዛ ሀገር ውስጥ በሚመራት ሀገር ውስጥ ግምቶች የተለያዩ ናቸው። አብይ መጣ ከሰማይ ያለ የጨፈረ ህዝብ ድሮን መጣ ከሰማይ ብሎ ሊያስጨፍረው ነው እንደገና።